ዮሐንስ በዮሐንስ ወንጌል መጽሐፍ ላይ ኢየሱስ ክርስቶስ እሱ አምላክ እንደሆነ ሊያስረዱን የሚችሉ ሰባት ተአምራቶችን ያስቀምጥልናል። ከእነዚህ ተአምራቶች መካከል የመጀመሪያው በገሊላ አውራጃ በቃና ከተማ ኢየሱስ በሰርግ ቤት ያደረገውን የተአምራቱን መጀመሪያ እንደዚህ ብሎ ይናገራል። ኢየሱስም ይህንን የተአምራት መጀመሪያ ብሎ ይላል። ዛሬ መጀመሪያው በልቤ እግዚአብሔር ያስቀምጠው ሐሳብ የተአምራት መጀመሪያ ብሎ ካለ ሌሎች አሉ ማለት ነው። ገና በተአምራቱ መጀመሪያ ነ፣ እንዳትገረም እንዳትደነቅ፣ ሌሎች እጅ ባብ የሚያስጭኑ እጅግ አነጋጋሪ ከተማን የሚያናውጡ መፍሱስን የሚረብሹ ተአምራቶች በህይወት ይቀጥላሉ። ሌላ ተአምራል፣ ይገርምሃል። አሁን ያለህበት ሰክሰስ ገና የሰክሰስ መጀመሪያ ነው። አሁን ያለህበት ከፍታ ገና የከፍታ መጀመሪያ ነው። እኔ በእግዚአብሔር መንፈስ እናገራለሁ። ሌላ

ይመጣሉ ሰተት ብለው ወደ ቤት ይመጣሉ። በዚህማ እንዳትገረም! በዚህማ ተገርመ እንዳታበቃ። በዚህ ተደንቀ እንዳታበቃ። አሁን ባለበት ሁኔታ ተገርመ እንዳታበቃ። እግዚአብሔር ሰማይ ልንገርህ፣ መንገድ በሌለበት መንገድ እያወጣ ያለቀውን ነገር እየቀጠለ የሞተውን ነገር እየቀሰቀሰ ብዙ ተአምራቶችን ወደ ሕይወት ያመጣ ሰዎችን ወደ ሕይወቴ ያመጣል። ይሄ አሁን ገና የፊርማ መጀመሪያ ነው። ይሄ ገና የፊርማ መጀመሪያ ነው። ይሄ ገና ኢንትሮዳክሽን ላይ ነው። ቼክ ማይክ ዋን ዋን እያልክ ነው። ገና አሁን ባለበት ደረጃ ሰዎች ከተገረሙ፣ አንድ ነገር ነግርሃለሁ። አሁን የሙከራ ስርጭት ላይ ነው ያለው። በጌታ በኢየሱስ ስም ዋናው በረከት እየመጣ ነው። ትልቁ በረከት እየመጣ ነው። አነጋጋሪው በረከት እየመጣ ነው። እስካሁን በመ በሚያሳያችሁበት ሁኔታ አልቆብኛል ያላችሁት ነገር ካለ በዚህ ማለዳ የምነግራችሁ ያለቀው የእናንተ ነው የአምላካችሁ ይጀምራል። የተዘጋው የእናንተ ነው የአምላካችሁ ይከፈታል። የተበላሸው የእናንተ ነው የአምላካችሁ በክብር ይቀጥላል። በህይወታችሁ ጣዕም ያጣችሁበት ነገር በኢየሱስ ስም ጣዕም መውጣት ይጀምራል። ከለር ያጣችሁበት ነገር፣ አላምር ብሎ ያስቸገራችሁ ነገር በጌታ በኢየሱስም ማማር ይጀምራል። መዋብ ይጀምራል። መዓዛው መልካ መግዛት ይጀምራል። አደባባዩን መቆጣጠር ይጀምራል። እግዚአብሔር ምስክር ነው። ማማር ይጀምራል። ሙሴ ዘጸአት መጽሐፍ ምዕራፍ 30 ቁጥር 18 ላይ መልክህን አሳየኝ ብሎታል። እግዚአብሔር ራሱ ደግሞ ለናቁትና ለተቃወሙት ሰዎች ሲናገር እንደዚህ ይላል። ሙሴ መልክህን ያያል። ሙሴም ለምነዋል፣ እግዚአብሔርም ተናግሯል። ግን የሚገርመው ነገር ሙሴ የእግዚአብሔርን ፊት ሳይ ሞተ የእግዚአብሔርን መልክ ሳይ ሞተ። ልክ ጌታ ኢየሱስ ክርስቶስ ሰው ሲሆን በታቦር ተራራ ላይ ሙሴና ኤልያስ መጡ። ይገርማል። ጸሎቱን ከጸለየ ከአንድ ሺ አምስት መቶ ዓመት በኋላ ከመቃብር ቀስቅሶ ፊቱን አሳየው። አንድ ነገር ነግራችኋለሁ፣ እግዚአብሔር አምላክ ነገራችሁን ቀስቅሶ በክብር ያሳያችኋል። ጸሎቱን ከጸለየ ከአንድ ሺ አምስት መቶ ዓመት በፊት የተጸለየ ጸሎት ተሰማ፣ መልስ አገኘ። ዛሬ ነግራችኋለሁ ዘመኔ የምትሉ ሰዎች እግዚአብሔር እንደዚህ ይላችኋል። በጌታ በኢየሱስ ስም ክብሬን የምታዩበት ዓመት ይሆናል። በእግዚአብሔር ዘንድ የተረሳ የሚባል ጸሎት የለም። በእግዚአብሔር ዘንድ የረዘመ የሚባል ዘመን የለም። ለእግዚአብሔር ዘመን አይረዝምበትም። ደግሞም እግዚአብሔር አምላክ መርሳት ምክንያቱ አይደለም። እግዚአብሔር አምላክ የአቅም ማነስ ምክንያቱ አይደለም። አንድ ነገር ነግራችኋለሁ። እግዚአብሔር ምስክሬ ነው። ክብሩን ለተጠማችሁ ሰዎች እስከ ላኋል አይደለም በሕይወት ያለ ነገራችሁ የሞተ ነገራችሁ እንኳ አስቅሶ ክብሬ ያላቸው ምንም እንኳን ዘመናት ቢረዝሙም ምንም እንኳን ጸሎትን የማይረሳ አምላክ ሙሴን ከመቃብር ቀሰቀሰው። ቀሰቀሰውና ደሞ ተናግሯላ ያለውን ሊፈጽም እግዚአብሔር አምላክ መርሳት ምክንያቱ አይደለም፣ ዘመንም ምክንያቱ አይደለም። እግዚአብሔር ብሏላ አሮንና ለሙሴ እህት እንደዚህ ብሏል። ሙሴ ፊቴን ያያል ብሏልና ከመቃብር ቀስቅሶ ክብሩን አሳየው ፊቱን አሳየው እግዚአብሔር ዛሬ ማለዳ እንዲበላቸው ብሎኛል አይደለም በህይወት ያለው ጉዳያቸው ሞቷል አ ብላችሁ በማስረጃ የደመደማችሁትን ነገር እግዚአብሔር ከመቃብር ቀስቅሶ ክብሩን ያሳያችኋል። ይበላችሁ እንጂ ይናገራችሁ እንጂ እግዚአብሔር ተስፋን ይስጣችሁ እንጂ ዘመን ርዝመቱ አይደለም። የዘመን ርዝመት ምክንያቱ አይደለም። አቅም ማነስ ምክንያቱ አይደለም። ሰዎች አሉ ዘመኔ ረዘመ ጸሎት የተረሳ ብለው የሚሉ እግዚአብሔር አምላክ የሞተውን ቀስቅሶ የሚያበላ የሺ ዘመንን ጸሎት የሚመልስ አምላክ ስለሆነ ዘመኔ ረዘመ የመጎብኛዬ ዘመን ረዘመ፣ የእረፍቴ ዘመን ረዘመ እፎ የምልበት ዘመን ረዘመ ከመከራ ሞጣበት ዘመን ረዘመ እኔ መቼ ነው ክብሩን የማየው ልክ እንደ ሌሎቹ ተራ የሚደርሰኝ ልክ እንደ ሌሎቹ የእኔም ጊዜ እኔም የምመሰክርበት ጊዜ መቼ ነው ያላችሁ ሰዎች አሁን እንደዚህ እላችኋል ጌታ በዚህ አመት ታላቅ ክብሩን ጣላችሁ። ይሄ አመት ክብሩን የምታዩበት አመት ነው። ይሄ አመት ክብሩን የምታዩበት አመት ነው። እናንተ የጸላችሁትን ጸሎት ረስታችሁት ሊሆን ይችላል። ለሱ ግን የዘመን ርዝመት የመርፋት ምክንያት ሊሆነው ስለማይችል ክብሩን ክብሩን ክብሩን ዘመኔ የረዘመ ዘመኔ የረዘመ ጸሎቴ የተረሳ አልተረሳም፣ ይልሻል ጌታ። አረሳሁትም ጸሎትሽን ልመናሽን አረሳሁትም። ለናቁሽና ለተቃወሙሽ ለነዛ ሰዎች እንደነገርኳቸው ልክ እንደዛ አደርግልሻል ይላል ጌታ። እግዚአብሔር ምስክሬ ነው። በናቋችሁና በናቋችሁና በተቃወሟችሁ ሰዎች ፊት ለፊት እግዚአብሔር ታላቅ ክብሩን ያሳያችኋል። ጩሁና ረገጥ አርጋችሁ አሜን። ለአሮንና ለእህቱ እንደተናገረው ሙሴ መልኬን ያያል ሙሴ ሙሴ አባትነቴ ሙሴ አምላክነቴ ኤልሻዳይነቴ ያያል ብሎ እንደተናገረ ከአንድ ሺህ አምስት መቶ ዓመት በኋላ ሙሴን ከመቃብር ቀስክሶ ክብሩን አሳየው፣ ግርማውን አሳየው፣ መልኩን አሳየው። እንደውም ከአንተ የተነሳ ምድር ትታሰባለች፣ ቤተሰቦች ይታሰባሉ፣ ዘር ማንዘሮች ይታሰባሉ። ከአንተ የተነሳ ከአንተ የጸሎት መልስ የተነሳ ከአንቺ የጸሎት መልስ የተነሳ ኢትዮጵያ ትታሰባለች ይታሰባሉ ስማ። ለዛ ቤት ካደረገው ነገር የተነሳ እምነት የተረፈው ለደቀ መዛሙርቶቹ ነው። በቃና ዘገሊላ የተደረገው ተአምራት ትርፉ ለደቀ መዛሙርቶቹ ደቀ መዛሙርቶቹ በእሱ አመኑ ተብሎ እንደተጻፈ ይገርምሃል። የክርስቶስን አዳኝነት የተጠራጠሩና ማመን ያቃታቸው ሰዎች ያንተ ጉዳይ ከመቃብር ወጥቶ በሕይወት እንደገና ወክ ሲያደርግ ያዩ ጊዜ ወደ ቸርች ወደ ቸርች ወደ እግዚአብሔር ሐሳብ እ አሁን የእግዚአብሔር መንፈስ እንደዚህ ነው የሚናገረኝ። የብዙቻችሁ ጉዳይ መቃብር እየተከፈተ አበቃ፣ ከተመ፣ ተደመደመ። ከዚህ በኋላ የኔ ጉዳይ ከዚህ በኋላ ያሳያቸዋል እግዚአብሔር መቃብር ከፍቼ ክብሬን አሳያችኋለሁ ሙሴ መልኬን ያያል አ እሺ መቼ እሺ መቼ ሳይሞተ እንዴ ቢሞትም ይነሳላ ተጠርቶ ከገባበት ተጠርቶ ተቀስቅሶ ያ ያላ ተቀስቅሶ ያያል ያ ያላ ታሚን መብቱ ነው አንተ ኖርማል መንፈስ የተመታ ይሁን የፈለክ ነው ክብሩን ታያለ እግዚአብሔር ምስክር ክብሩን ታያለ ተጠርተ ክብሩን ታያለ ሎትን የማያስረዛበት አምላክ እግዚአብሔር። መቼም ጸልዩ፣ እንዴትም ጸልዩ፣ የትም ጸልዩ፣ በምንም አይነት ሁኔታ ውስጥ ሆነ ጸልዩ። እግዚአብሔር ምስክር አስጠርቶ ያለህን ነገር ያሳያል። እንዲያውም እንደዚህ እነግርሃለሁ፣ እግዚአብሔር ምስክሬ ነው። ትተኸው የተቀመጥከው ጉዳይ እግዚአብሔር፣ ስማ ልንገርህ፣ አስተውሎ ክብሩን ያሳያል። አስተውሎ ክብሩን ያሳያል። ደውለ ማየት አቃተህን ነገር ደውሎን ልማየት ትጀምራለ አለፋላችሁ ይለፋ አውት ኦፍ ባዮሎጂ ሆናችሁ አውት ኦፍ ኬሚስትሪ አንትሮፖሎጂ ሶሾሎጂ ጉዳዩ አይደለም ይህ ሙታ እግዚአብሔር የተናገረውን ያደርግ ዘንድ ከመቃብር ቀስቅሶ መልስ ይሰጣል እኔ ክሬዚ አማኝ ነኝ እግዚአብሔር ምስክሬ ከዚህ ፕሮግራም በኋላ አንድ ሌቭል በእግዚአብሔር ክብር ህይወቴ ከፍ እንደሚል አምናለሁ ነገር ግን እግዚአብሔር ሊያደርግላችሁ ዘንድሮ በናቋችሁና በተቃወሟችሁ ሰዎች ፊት ለፊት እግዚአብሔር ያከብራችኋል። እግዚአብሔር እንደዚህ ያደርግላችኋል። ከለመናችሁትም በላይ ከምኞታችሁም በላይ ክብሩን የምታዩበት ዓመት ዘንድሮ ነው። መዝገብ አይደለም፣ ፋይል አይደለም፣ መቃብር ተከፍቶ ክብሩን ታላችሁ። ምን አይነት ነገር ነው? እባካችሁ፣ ኖርማል ጴንጤ ተመታ። ይሄው ዘንድሮ ነገርኳችሁ። በቃ ለተንበይ በቃ በኢየሱስም ክብሩን ታያላችሁ። በዚህ ዓመት ክብሩን የሚያሳያችሁ ከክብሩ በፊት ሳታዩ በምድረ በዳ ስላመናችሁ እግዚአብሔር ሳያዩ ያመኑትን ሰዎች የሚከፍላቸው አሳይቶ ማየት ደሞዛችሁ አሳይቶ ደሞዛችሁን የገባው ሰው ብቻ ካለ። በባዶ ኪስ ያመናችሁ ሰዎች እግዚአብሔር ምስክር ነው። እግዚአብሔር ሞልቶ ይከፍላችኋል። በምድረ በጋ ያመናችሁ ሰዎች እግዚአብሔር ዓለምን ሞ ይከፍላችኋል። እሱ አምላካችሁ እንደሆነ፣ እሱ አታኛችሁ እንደሆነ፣ እሱ ቤዛችሁ እንደሆነ፣ ሕመም ላይ ሆናችሁ ያመናችሁትን እግዚአብሔር ፈውሶ ነው የሚከፍላችሁ። እኔ እግዚአብሔር ብሎኛል፣ እግዚአብሔር ተናግሮኛል። አንድ ጉዳይ ይሆናል፣ አነጋጋሪ ነገር ይሆናል፣ አስገራሚ ነገር ይሆናል። የብዙዎችን አቋም የሚያስቀይር ነገር ይሆናል። ሐዋሳ አንደርግራውንድ ውስጥ ሆኜ መሬቱን እየመታው ድምድምታው ይላሉ። ጓ አረገውና አዲስ አበባ ይሰማል፣ ቤተ መንግስት ይሰማል። እመታዋለሁ። መሬቱን እየመታው ይሰማቸዋል፣ ድምድምታው ይሰማል። እኔ ከአንድ ቃል በኋላ ሌላ አንድ የእግዚአብሔር አደራረግ እንደሚመጣ አውቃለሁ አውቃለሁ። እግዚአብሔር ምስክሬ ነው፣ እግዚአብሔር ምስክሬ ነው። ከዘመናችሁ ሁሉ መካከል በልዩ ሁኔታ

በሕይወትሽ ላይ የሚቀለጥበት አንድ ሰው አሁን እሲ አሜን እያለ ቤቱ ነገሩ እየተቀየረ ነው። ቤቱ ነገሩ እየተቀየረ ነው። ቤቱ ነገሩ እየተቀየረ ነው። የልጅሽ ነገር ተለቀቀ። የትዳርሽ ነገር ተለቀቀ። የሥራ ነገር

ድሮ ክብሩን የምናይበት ዓመት ነው። ዲቫይን ካፓሲቲ በቤታችን መለኮታዊ አቅም በቤታችን መለኮታዊ ኬሚስትሪ በህይወታችን መለኮታዊ ፊዚክስ። አንዳንዶቻችሁ ፊዚክስን ሽሮ ክብር ያሳያቸዋል። አንዳንዶቻችሁን ባዮሎጂን ሽሮ ክብር ያሳያቸዋል። አንዳንዶቻችሁን ተጨባጩን የዚህን ሀገር ፖለቲካ ሽሮ እግዚአብሔር ክብሩን ያሳያቸዋል። እስቲ በተንባርጋችሁ አሜን ባሉ ታውቃለህ ዮሴፍ በአጥን ዮሴፍ በአጽሙ ከነአንን እንደወረሰ ስትወጠ ዋለ። እዚህ እንዳታስቀሩኛል ይዛችሁኝ ሂደዋል። ዮሴፍ ምን አይነት አማኝ መሰለ? እንኳን ቆሞ ሞቶ በመውረስ ያምላል። ሞቶ በመውረስ ያምላል። ማ ዮሴፍ። ስለዚህ እስራኤል እኮ ከግብፅ ሲወጣ የዮሴፍን እኮ አጽም እኮ ይወጡ እነያሱ እኮ ከነአን ሲገቡ አብሮ ከገባ ሰዎች መካከል አንዱ ማን መሰለ? ዮሴፍ በሞቱ እንኳን ከናንን ወርሷል። ይኸው እግዚአብሔር ምስክሬ ነው። ጌታ እንደዚህ ተናግሮኛል። በባለፈው ሰባት ዓመት በአገልግሎቴ ያልሄድኩባቸውን ያልደረስ ኩባቸውን በሚቀጥሉት ሰባት ወር ሰባት ወር እንደውም ከኔ የወሰድኩና ለእናንተ ጸለይኩላችሁ። በዲቫይን አክሰለሬሽን ትፈጥናላችሁ። ዘንድሮ የሆነው መለኮታዊ አክሰለሬሽን በዲቫይን አክሰለሬሽን በሕይወታችሁ ይሆናል። ዮሴፍን ከእስር ቤት አስቸኮሉ ተብሎ እንደተጻፈ በጌታ በየሱስ ወደ ክብር ትቸኩላላችሁ፣ ወደ ድል ትቸኩላላችሁ፣ ወደ ከፍታ ትቸኩላላችሁ፣ ወደ በረከት ትቸኩላላችሁ። ታርፋለህ ንም ታርፋለህ። አንዳንዶቻችሁ ከቤት ኪራይ ታርፋላችሁ። አንዳንዶቻችሁ ከታክሲ ሰልፍ ዘንድሮ ታርፋላችሁ። ሊያስገባ ስለሚፈልግ ነው ጌታ ብሎኛል። ያ አሁን እየጸለይኩላችሁ እየጸለይኩላችሁ፣ ከዚህ ፕሮግራም በኋላ አትቁለጨለጭ እእ እንዳትቁለጨለጭ የሚቁለጨለጭ መንፈስ የተመተ አንተ አሁኑ እነግርሃለሁ፣ እግዚአብሔር ምስክሬ ነው። እግዚአብሔር ያሳርፋል። እጣ ከእጣዎች መካከል እግዚአብሔር ተረካ አድርጎ ያወጣዋል። ስለ አንተ ጉዳይ ነገስታትን ከመኝታቸው ይቀሰቅሳቸዋል። የሆኑ ሰዎች ወደ ልባቸው መክበብ ትጀምራል የአንተ ጉዳይ የሆኑ ሰዎች ወደ አንተ ይመጣሉ። ለመርዶክዮስ እግዚአብሔር ንጉሱን እንቅልፍ እንደነሳው ልክ እንደዛ አድርጎ ያሳርፍሻል። ለብልሽ ጌታ ሁሌ ለቅሶ፣ ሁሌ ኢምፓ፣ ሁሌ ጉድለት፣ ሁሌ ማጣት፣ ሁሌ ብድር፣ ሁሌ ውስንነት በጌታ በኢየሱስ ስም ከዚህ በኋላ በክብር ይለወጣል። በክብር ይለወጣል። ታርፋለ በቃ ውሰድና ይሄንን አሚንበ በኢየሱስ ስም ታርፋለ፣ ታርፋለ። እንደዚሁ እንደቆጠርክ አራትን በሆዴ አስርን በጣቴ እያልካ ትኖርም ሁሌ አልሰማኝም ያልኩን ሁሌ እንደ ቆጠርክ ሁሌ እንደ ቆጠርክ ጣራ እንደ ቆጠርክ በሐሳብ እንደ ሄድ ካትኖርም ሁሌ በሐሳብ እንደ ሄድ የክብሩ መገለጥ ዋነኛው ዓላማ አንተን ማሳረፍ ነው። አንተን ማሳረፍ ነው። ሲደወልልህ ብለህ ስትዘጋ የነበርክ በዳ ተጨንቀ፣ በውጥረት በምናምን የነበርክ አሁን አሁን ከፍተኸው እበል እንደዚህ እንደዚህ አድርገህ እንደዚህ ከፍተኸው ወንድ የሆነ ይደውል ብለህ ምን አይነት ነገር ነው የምነግራችሁ? እግዚአብሔር ምስክሬ ነው። ደግሞ አካል ይዞ ታዩታላችሁ። አንዳንዶቻችሁ በትዳር እርፍ ነው ትልበቅ ለዝም ብለህ ስትሸኝ ስትሸኝ ስትሸኝ፣ ከአሁን በኋላ አሸኘ፣ ከአሁን በኋላ አሸኘ፣ ወደ ቤት ነው የምገባው። በቃ እያደረስክ ከመመለስ ይዘህ ወደ መግባት በቃ ወደ አለ ይገለግልሃል። በቃ ታርፋለህ ዘንድሮ ክብሩን ያሳያል እግዚአብሔር ምስክሬ ጌታ ምስክሬ ነው ቆንጆ ነህ ብለው የማያውቁ ሰዎች ዘንድሮ ቆንጆ ነህ ይሉሃል ለመሰል ክብሩ ሲገለጥብህ ቅርጽ የሌለው ነገር ሁሉ ቅርጽ መያዝ ይጀምራል ጭንቅላት ሁሉ ነገር መልክ አፍንጫ ጌታ አፍንጫችሁ ብቅ ብቅ ማለት ይጀምራል ጌታ ምስክሬ እግዚአብሔር ምስክሬ ነው ሁሉ ነገራችሁ ነው የሚስተካከለው ጌታ እኮ እያለ እያለኛለው መሰለህ ታርፋለህ ክብሬን ታያለ ደግሞ ይላል። ተጠርተ ተጠርና ና የተረሳ ጸሎት የሚባል በእኔ ዘንድ የለም። አንተ ጸልዬ ረስተህ ሊሆን ይችላል እግዚአብሔር እኮ ነው የሚልህ። አንተ ጸልዬ ረስተህ ሊሆን እኔ ግን አረሳሁ ዘመኔ አለፈ ጸሎት የተረሳ የሚባል ነገር አይሰራም። እንደውም እናሃለው ኞትህን አይደለም ከምኞት በላይ ይሰጥሃለሁ። ጸሎትን አይደለም ጸሎትንማ እንደውም አስተካክዬ አሳምሬ አሱፔ አደርግልሃለሁ። ሰው ሳላቸው ያቺ ብላቴና ሞታ በነበረ ጊዜ ጌታ ሰተት ብሎ ገባና በሩን ዘጋና ጣቢታ ተነሽ ተነሽ አንቺ ተነሽ ተነሽ ተነሽ ብሎ እንዳስቆማት ልክ እንደዛ እንደ ቀሰቀሳት ልክ እንደዛ የሞተባችሁ ነገር ይቀሰቀሳል። ሙት ማህፀን ይቀሰቀሳል። የሞተ ነገር በኢየሱስም ይቀሰቀሳል። ማይቲ የሆነ እግዚአብሔር ግሎሪንስ ቤትላሚበል የተቃወሟችሁ ሰዎች አይናቸው እያየ እግዚአብሔር ክብሩን በሕይወታችሁ ይገልጣል። ለምንም አትሆንም ያሉ ሰዎች ብራን ብለው ያሉ ሰዎች እነግራለሁ፣ እግዚአብሔር ምስክሬ ነው፣ ክብሩ ሲገለጥብ ያያሉ ክብሩ ሲገለጥብ ደግሞ ሰማይ ነገር እንደዚህ ነግርሃለሁ፣ የሚቀጥለው ካለፈው ጋር ሊነጻጸር በማይችል ክብር በኃይል ይሆንልሃል። ስማ፣ ቤትህን ሸጠ በጣም ያዘንክሰው፣ ሰው ቤትህን ሸጠ ያዘንክሰው፣ እነግርሃለሁ፣ ያኛውን ቤትህን ስታስበው ምን ነበር እንደዛ አይነት ቤት ውስጥ የምኖረው እስክትል ነው። አዲሱ ቤት ያሳርፋችኋል። ታሳርፋላችሁ። ክብሩን ታያላችሁ። ክብሩን ታያላችሁ። ክብሩን ታያላችሁ። መግዛት ያቃታችሁን ነገር በባዶ ለቀብድ የሚሆን በሌላችሁ ሁኔታ መድን ያለም አሳልፎ ይሰጣችኋል። እንዲሁ ዝንብዬ ሲሸተኝ ከጂፕላስ ስምንት ያላነሰ ከእሱ በላይ የሆነ የሆነ ነገር ስገዛ ዝም ብዬ ይሸተኛል። ከኔ ጋር ከሸተተ የሆነኛውን ክፍል ዝም ብለ ይዛለኝ ሁሉ ይሸተኛል። ጌታ ምስክር ይሸተኛል። እኔው እግዚአብሔር ምስክር ይሸተኛል። ዝም ብለ አሚን። እግዚአብሔር ክብሩን ያሳያል።